የዛሬው ትምህርታችን የሚሆነው ተሲዐን ዘጠነኛ ዋሉ እንግዲህ ማለት ነው። ወደ ዘጠኝ ማለት ነው። ሙንከሮችንና ወንጀሎችን በማህበረሰቡ ተንሰራፍተው የሚገኙ ወደ ዘጠኝ አይነቶች ማለት ነው፣ የወንጀል አይነቶችን እየተመለከትን ነው። ሊከይ ነተቂሃ እንድንጠነቀቃትና እንድንረቃት፣ ነሕዛርሃ ወነች ታይ በሚንሃ ከእሷ እንድንርቅ ብለን ዘጠኝ ማለት ነው፣ ወንጀሎችን እያየን ነው። ከእነዚህ ከሚጠቀሱት ከሆኑት ወንጀሎች ልንርቅ ይገባል፣ ልናቃቸው ይገባል፣ ጥንቃቄ ልናርቅ ይገባል። በጣም ከባባድ ወንጀሎች ስለሆኑ እየተጠቀሱ ያሉት ከባባድ ወንጀሎች ስለሆኑ ማለት ነው። ስለዚህ ታሲያን ዘጠነኛው አሉ

ተፈሽ አድርጎ የተንሰራፍቶ ከሚገኘው ወንጀሎች ውስጥ አንዱ ምንድነው? ዝሙት ነው ማለት ነው። በተለይ መልእክተኛው ዐለይሂ ሰላቱ ወሰለም እንደተናገሩት ወይ ያኔ የውም ቂያማ ሲደርስ ወይ ቂያማ ቀን ሲቀርብ ሲቀርብ ነው። ቂያማ ሲቀርብ ማለት ነው ዝሙትን ፊት ለፊት ማለት ነው ከሰው ፊት ለፊት ማለት ምንም ሰው የማይታፈርበት ፊት ለፊት ላይ ማለት ነው። ሰዎች ዘመን ይመጣላሉ በሰዎች ላይ ዘመን ይመጣል። ያኔ ማነው ዝሙትን ማነው ፊት ለፊት ያኔ ማነው ሁሉም በቃ ዝሙትን የሚፈቅደው ዝሙትን የሚሰራ ማለት ነው። ልክ እንደ አህያ ማለት ነው። አህያ ከሰው ላይ ነኝ ወይ ያየነው ማን የለም እንደዚህ ዝም ብሎ ማን ማለት ሜዳ ላይ ነው አይደል፣ እንት የሚለው ልክ ሰዎች ማለት እንደ አህያ የሚሆኑበት ዘመን አለ። ዝም ብሎ ማን ማለት ነው፣ በየጫካው በየመንገዱ ላይ ሰው የሚተላለፍበት መንገዱ ላይ እዛው ላይ ማለት ነው፣ ዝሙትን የሚሰሩ ሰዎች ይመጣሉ። ቃሚያ ሲደርስ ማነው መጥፎ ሰዎች ይመጣሉ ብለው መልእክተኛው ዐለይሂ ሰላቱ ወሰላም እንደተናገሩ ማነው፣ አሁን ባለንበት ዘመን ቢባል ማነው አይገርም ማለት ነው። አሁን ባለንበት ሰዓት ወላሂ በጣም ከባድ ነው ያለንበት ሰዓት። ከተማ ላይ ቢገባ ያስደነግጣል ማለት ነው። ከተማ ላይ በጣም የሚያስደነግጠው ማለት ነው። ገጠር ላይ ያለ ሰው እኮ ሰላም ነው። ከተማ ላይ እኮ አጃኢብ ይሆን ማለት ነው። ያኔ ማነው ተያይዞ ተያይዞ ዝም ብሎ ማለት ነው። ወንድ ብቻውን ማለት ነው መቀመጥ ምንድነው? ፋራነት ነው ተብሎ ወይንም ፋራ ነው ስሚባል ድረስ ማለት ነው። ሁሉም ወንድ ከሴት ወንድ ከሴት ነው ቁጭ ብሎ ተያይዞ ማለት ነው። ከመርቦ ሰሻ ቁጭ የሚሉት ማለት ነው። እነዚያ እንግዲህ ያው የሚሰሩትን ያው አላህ ያውቃል ማለት ነው። ስለዚህ በጣም ከባድ ነው። ስለዚህ የዝሙት ማለት ነው ያኔ ማነው ወንጀል በጣም ከባድ ነው። አደጋ ነው ማለት ነው የሚያመጣው። የሆነው መከራ በላ ማለት ነው የሚያመጣው በጣም ከባድ ነው። በሰውየው ላይ በማህበረሰቡ ላይ የሚመጣው የሆነው ማለት ነው አደጋ በጣም ከባድ ነው። ማነው የሚገርመው ነገር ያኔ የቃሚያ ቀን ሲቀርብ ይላሉ። ይብላሉ እንደዚህ በጣም ዝሙት ከመብዛቱ የተነሳ ምን ይባላል ከእነሱ ሻል የሚለው ይላሉ። ሻል የሚለው ሰውዬ ይላሉ። ከዛ እንግዲህ የተሻለው ሰውዬ ተብሎ እንደውም ያኔ ማነው ደበቅ ብላችሁ ብታረጉት ገለል ብላችሁ እኮ ገባ ብላችሁ ብታረጉት ይሻል ነበር እዚህ ሰው ፊል መንገድ ላይ እንድታደርጋላችሁ ብሎ የሚለው ነው። እንደዚህ አይነት ሰው ነው ትንሻል የሚለው ማለት ነው። የሚያወግስ ሳይሆን ደበቅ ብት መገለጻቸውን ያስጠላውና እንደዚህ አይነት ሰዎች ይመጣሉ ብለዋል። አሁን ባለንበት ሰዓት ይሄ ነው። በቃ ፊት ለፊት እንትን እያለ ማለት ነው። ሰው ምንም በቃ የማይፈራበት ዘመን ማለት ነው። በድሮ ሰዓት እኮ ዚሙት እንኳን ቢሰራ ተደብቆ ምናምን እንደዚህ፣ አሁን ግን ሱብሓነላህ ፊት ለፊት ማለት ነው። መንገድ ላይ ምንም አይመስላችሁም። ሲጀምር ሌላ እንደውም በቃ በጣም የሚገርሙ ነገር

ኢና ሀዲህ አልፋሸቱ አሉ እና ሀዲህ ች ኳአሉ አልፋሸቱ ይች ወንጀል እኳአሉ የዝሙት ወንጀል ዝሙት ተበላ የምትጠራው የሆነችው ወንጀል። ኢንተሸረት በይነ አልሙስሊሚን አሉ ኢንተሸረት ተስፋፍታለች፣ ተዘረጋግታለች፣ ተስፋፍታለች። በይነ መሀከል አልሙስሊሚን በሙስሊሞች መሀከል በደምብ ሆኑ ተስፋፍቷል። ያኒ ማኑ ክርስቲያኖች የሁዳዎች ነሷራዎች ቢሰሩት አይገርምም።

ዝሙትን እንዳርቅ እንዳቀርቡት ማለት ምን ማለት ነው? አላሁ ዐዘ ወጀል የከለከለው ከመቀረብ ነው ማለት ነው። ዝሙትን እንዳፈጽሙ እንዳሰሩ ሳይሆን አስለን ዝሙትን እንዳቀርቡ ነው አለው። እንዳቀርቡ ዝሙትን ጭራሽ ፈጽሙ ዝሙትን አትቀርቡ ነው አለው። አላሁ ጀለ ወዐላ ያኒ ማለት ነው። ወደ ዝሙት የሚያደርሱ የሆኑ መንገዶችን አትቅረብ ነው የተባለው ማለት ነው።

ወሰሀ ደግሞም የከፋ ነውና ሰቢለን ከመንገድም አንፃር በጣም መንገዱ ማለት ነው ክፉ የሆነ መጥፎ የሆነ መንገድ ማለት ይሄ ዝሙት መንገድ ነው ብሎ አላሁ ተባረከ ወተዓላ ተናገረ። ማነው ስለዚህ ዝሙትን አትፈጽሙ፣ ራቁ። የከፋ የሆነ መጥፎ የሆነ ወንጀል ነውና መንገዱም ደግሞ አካሂዱ ያኔ ማለት ነው የከፋ መጥፎ የሆነ መንገድ ነው ብሎ አላሁ ተባረከ ወተዓላ ተናገረ። ስለዚህ ማነው ያኔ ማነው ምንድን ነው ዝሙት በጣም ከባድ ወንጀል መሆኑ እዚህ አንቀጽ ላይ ፍንትው ብሎ ግልጽ ብሎ ይታያል። ለዚህም ሲባል አላሁ ተባረከ ወተላ ማለት ነው ኒካህ የሚባለው ነገር ወይንም በሐላል መንገድ ማለት ነው መጋባት የሚባለው ነገር አላህ ፈቀደ ማለት ነው ዝሙትን እንዳይሰራ ሲባል ማለት ነው። ኸይራን ከቁርአን ላይ ብዙ አይነት ማነው መረጃዎች አሉ። ዝሙት ማለት ነው ሐራም መሆኑን የሚጠቁሙ በጣም ከባድ ወንጀል መሆኑን የሚጠቁሙ ብዙ አይነት መረጃዎች አሉ። ነገር ግን ክታቤቱ አጥር ስለሆነች አጥር መጠን እናደርገው አንድን አንቀጽ ከቁርአን ጥቅሰዋል

እዚህ ላይ ሀዲሱን አሳጠረውታል። ምክንያቱም የፈለጉበት የሆነውን ዓላማ ብቻ ለርዕሳቸው ተስማሚ የሆነውን ማለት ነው መልእክትን ነው ያመጡት እንጂ ሀዲሱ ሰፊ ነው። እዚህ ላይ ምንድን ነው ይላሉ ኢማሙ ነዊይ ረሒማሁ ላሁ ተዓላ ሪያዱ ሶሊሕ ላይ ሲጠቅሱ ይላሉ ያኒ ነው መልእክተኛው ዐለይሂ ሰላቱ ወሰላም ብዙ ጊዜ ማለት ነው። ለሶሃቦቻቸው ጧጧት ሲገናኙ ዛሬ ከእናንተ ውስጥ ህልምን ያያለ ብለው ይጠይቁ ነበረ። ህልምን ያያለ ከእናንተ ውስጥ ብለው ይጠይቋቸው ነበረ። ከዛ በኋላ ሰውየው ህልም ያየ ካለ ይነግራቸዋል። ከዛ በኋላ እንደዚህ ይተርኩላቸዋል። ከዛ መልእክተኛው ዓለይሂ ሰላቱ ወሰላም አንድ ቀን ለእኛ እንዲህሉና አለ ማን ሰሙራህ እብን ጁንድብ የሚባለው ማለት ነው። ሀዲሱን ጠቅላላ አድርገን ስናመጣው አንድ ቀን መልእክተኛው ዓለይሂ ሰላቱ ወሰላም ለእኛ ነገሩን ምን ብለው ነገሩና አለ አንድ ተኝቼ ያሉ ናም ሁለት ሰዎች መጡ ወደ እኔ አሉ። ያኔ ማኑ እንግዲህ በህልማቸው ነው። ሁለት ሰዎችን መጡ ወደ እኔ፣ መላእክቶች ናቸው። ሁለት ሰዎች በሰዎች ሱራ ሆኖ መጡ አሉ መልእክተኛው ዐለይሂ ሰላቱ ወሰላም። ከዛ በኋላ ተነሳሉኝ፣ ተነሳሉኝና ከዛ ከነሱ ጋር ተጓዝኩኝ አሉ። እነዛ ሁለት ሰዎች ጋር በሚጓዝበት ጊዜ ማኑ የሆኑ ሰዎች ማኑ፣ ያኔ ማኑ እንደዚህ የሆነ ሰው እየመጣን እያሉ በጣም ብዙ ማኑ፣ ሀዲሱ ሰፊ ነው። አላኩል ይላል ብዙ ነገራቶችን ከተናገሩ በኋላ በጣም ሀዲሱ ሰፊ ነው። መጨረሻ ላይ ምን አሉ?

ያኔ ማን የሆነ ቦታ ላይ ሲሄዱ ይሄን ለምንድነው እኔ አስደንጋጭ ሲመለከቱ እለፍ እለፍ ይላቸዋል መልእክተኛው ዐለይሂ ሰላሁ ዐለይሂ ሰላሁ ዐለይሂ ሰላቱ ሰላም። ሲጠይቁ ምንድነው ጉዳዩ ብለው እነዛ ሰዎችን ሲጠይቋቸው ዝም ብለህ እለፍ እለፍ ብለው በፍጥነት ያሰልፏቸዋል። ከዛ በኋላ ፈንጠለቅና ሄርነ ይላሉ መልእክተኛው ዐለይሂ ሰላቱ ሰላም። ፈአተይና ከዛ በኋላ ከር በኋላ መጣነ። ዐላ ላይ ማለት ነው። ሚስሊ በአምሳያ ላይ ማለት ነው። መጣናሉ ዐላ ሚስሊ በአምሳያ ላይ ማለት ነው መጣነ

ከጉርጓዱ ላይ ማነው ከውስጥ ቄጣማኑ ተራፊ ነገራቶች እንደዚህ ዳቦዎች ምናምን ይጋግሩባቸዋል። ማን ይሄ በብዛት የሚለመደው ይሄ ተኖር የሚባለው ነገር ዝግም ድጃ ተብሎ ይባላል። ያኔ በሉ ይጠሩታ። ባጭሩ ሲፈስሩት ማነው የሆነ ዝግም ዝግም ድጃ ኮ ሲበጅ መሬት ላይ ተቆፈሮ ነው አይደለ? ልክ እንደዛ አፋሮች ያኔ ማለት ነው፣ መሬት ላይ እንደዚህ ይቆፍሩና ወደታች እንደ ጉርጓድ ወይ ደግሞ እንደ ጉርጓድ ነገር ቆፈረው እዛ ቦታ ላይ እሳት አንድደው ምን ይጋገራሉ፣ ቄጣ ምናምን ነገር እንደዚህ ይጋገራሉ ማለት ነው። እነዚህ ላይ ፍዓተ ይና መጣን አሉ ያኔ ስንጓዝ የሆነ ቦታ ላይ መጣነ ምን የመሰለ አላሚ ስ በአምሳያ ላይ አተኑሪ ተኑር ማለት ልክ እንደ ብዕር የሆነ ማለት ነው። ዝግም እምድጃን የመሰለ ማለት ነው። አተኑሪ ማለት ዝግም እምድጃ ብላችሁ ፈስሩት። ዝግም እምድጃን የመሰለ ማለት ነው። ወይም ደግሞ እንደ ጉድጓድ የመሰለ ክብ ነገር ብቻ መጣነ። ከዛ ዛ ቦታ ላይ ስንመጣ ያኔ ቃለ ብሏል ማለት ነው። ማን ራዊ ለሐዲስ ማለት ነው ቃለ የሚለው ራዊል ሀዲስ ነው። መልእክተኛ ለ ሰላትላ ምን እያሉ ነው? የሆነ ዝግምድጃ የመሰለና ጉድጓድን የመሰለ ሆነ ቢር ጉድጓድን የመሰለ የሆነ ጎድጓዳን ቦታ መጣን። እዛ ቦታ ላይ ማነው ክብ ሁኖ ጎድጓዳ ነው። እዛ ቦታ ላይ መጣን አሉ እኔ ማለት ነው። ቃለ ብለዋለ ራዊል ዲ ሀዲሱን ማነው እንደዚህ የሚለው?

የሆነ ጫጫታ አለ ማለት ነው፣ ውስጥ ላይ በጣም ይንጨጫል ውስጥ ላይ ድምፅ አለ። ያኔ ለቀጡን ማለት ጫጫታና ወአስዋቱን እንደዚህ ሆዱ ማለት ነው፣ ብዙ ድምፆች ማለት ነው። አሉ ብለው ማለት ተናገሩ ማለት መልእክተኛው ዓለይሂ ሰላቱ ሰላም። ለቀጡን ማለት ጫጫታዎችና ወአስዋት ብዙ ማኑ ድምፆችን ማለት ነውና ድምፅ ከፍ ብሎ ማለት ሲንጫጫ ጫጫታው ውስጥ ከውርጓዱ ውስጥ ማለት ነው። አየሁኝ ያኔ ተመለከኩኝ እያሉ ነው። ከዚያ በኋላ ቃለ ብለው ማለት መልእክተኛው ዓለይሂ ሰላቱ ሰላም

ጫጫታውን እና ድምፁን ስንመለከት እንደዚህ ብቅ ብለን ስንመለከት፣ ፊሂ በዛ በጉድጓዱ ውስጥ ማለት ነው። ስንመለከት በተኑሩ ማለት ነው፣ ጉድጓዱ ማለት ነው አለ አይደለ፣ እዛ ከጉድጓዱ ውስጥ ስንመለከት፣ ፈኢዛ እንዲህ በምንመለከትበት ጊዜ፣ ፊሂ በዛ በጉድጓዱ ውስጥ ማለት ነው ሪጃሉን ወንዶችና ወኒሳኡን ሴቶች አሉ። የተለይ ጉርጓዱ ላይ ማለት ነው ጉርጓዱ ላይ ወንዶችና ሴቶች አሉ። ዑራቱን ራቁት የሆኑ ማለት ነው። ወንዶችም ራቁት ናቸው፣ ሴቶችም ራቁታቸች ናቸው። በአንድ ተሰባስበው እዛ ጉርጓዱ ውስጥ ማለት ነው። ብዙ ነገር ማነው ዝሙት እየሰሩ ምን እያሉ እዛ ውስጥ ማለት ነው። ማ ነው ተቀምጠዋል። ሴቶችና ወንዶች ራቁታቸውን ተመለከተን አየን አሉ። እንግዲህ በኋላ የሚመለከቱት በምናቸው ነው፣ በህልማቸው ነው። በጣም የሚገርምና አስደንጋጭ የሆነ ታሪክ ነው፣ ማለት ነው። ወኢዳ ጊዜ ማለት ነው ሁም እነሱ አሉ ወ ጊዜ ማለት ነው፣ እነዛ ወንዶቹና ሴቶቹ ሁም እነሱ የእቲህም ይመጣቸዋል አሉ ተግባባን፣ አለ የእቲህም ይመጣቸዋል። ለሃቡን የሆነ የእሳት ነበልባል ማለት ነው ከወሪሳት ከወሪታች ከሰራቸው የእሳት ነበልባል ማለት ነው፣ ይመጣቸዋል። ለሃብ ማለት የእሳት ነበልባል ማለት ነው። እሳት ማ እንደዚህ ቃጠዋ ማ ነው የእሳት ነበልባል የመሰለ የሆነ ይመጣባቸዋል። ሚን አስፈለ ከታች ማለት ነው ከበታቻቸው ሚንሁም ከእነሱ በታች የሆነ የእሳትን ነበልባል ማለት ነው ከእሳት የሆነ የእሳት ነበልባል ይመጣባቸዋል ወደ ላይ ማለት ነው።

በጣም ከፍ አድርገው ይጮሃሉ ይንጫጫሉ፣ እንዳለ ብለው መልእክተኛው አለይሂ ሰላቱ ሰላም ተናገሩ ማለት ነው። ከዛ ቃለ ብለዋሉ መልእክተኛው አለይሂ ሰላቱ ሰላም ብዙ ሐዲሶችን ካስተላለፉ በኋላ እንደዛ ብለው ያኔ ማነው ነው ቁልቱ ብዬ አልኩኝ አሉ። እንደዛ ሲመለከቱ ቁልቱ ብዬ አልኳቸው። ለሆማ ለእነዚያ ለሁለቶቹ ሰዎች ለሚያሳያቸውና ለሚያዞራቸው ለሁለቶቹ ሰዎች ማለት ነው ብዬ አልኳቸው። መሀውላ እነዚህ ሰዎች ምንድናቸው? እዚህ ላይ ማነው ጉድጓድ ላይ ሆነው የሚጮሁት ምንዲሁ ሆነው ነው ብዬ አልኳቸው ማለት ነው መልእክተኛው

ከሀዲሱ መጨረሻ ላይ ማለት ነው። ምናሉ ወአም ሪጃሉ ወኒሳኡ ብለው ብዙ ነገራቶችን ከነገሯቸው በኋላ ወአማ አማሉ አሪጃሉ ወንዶቹማ ወኒሳኡ ሴቶቹማ አልዑራት እነዚያ ማለት ያኔ ማን ነው? ንዓም ራቁታቸውን የተመለከትካቸው ያየሃቸው የሆኑት ብለው አሉኛሉ ሊነግሯቸው ነው። ወአማ አማ አርጃሉ ወንዶችማ ወንሳኡ ሴቶችማ አልዑራቱ ራቁታቸውን የተመለከትካቸው አለዲነ እነዚያ ራቁታቸውን የነበሩ ወንዶችና ሴቶች ፊ ውስጥ ማለት ነው። ሚስሊ በአምሳያ ላይ የነበሩት ቢናኢ በግምባታ አምሳያ ላይ አተኑር በዝግ በዝግ እምድጃ ማለት ነው። በማዕና አተኑር ማለት በጉርጓድ ግንባታ ጉርጓድን በመሰለና የዝግብ እምድጃን ማለት ነው። በመሰለ በሆነ ግንባታ ላይ የነበሩት እዛ ጉድጓድ ላይ ማነው የነበሩት ወንድና ሴቶችማ ራቁታቸውን የነበሩት ሰዎችማ ብለው አሉኝ። ሊነግሯቸው ነው። ፈኢነሁም እነሱ እኮ ማለት ነው እነዛ ሰዎችማ አዙናቱ ወንድ ማለት ነው ዝሙት ሰሪና ወዘዋኒ፣ ሴት ዝሙት ሰሪዎች ናቸው ብለው መልክተኛው ዓለይሂ ሰላቱ ወሰላም እነሱ ናቸው ብለው ነገሩኝ። እንደዛ እሳት ሲመጣ ወደ ላይ ከፍ ሲሉ ድምጻቸው እንደዛ በጣም እየጮኸ የነበረ ሰዎች የተመለከካቸው ወንድ ዝሙት ሰሪና ወዘዋኒ የሚለው ደግሞ ሴት ዝሙት ሰሪዎች ናቸው ብለው ነገሩኝ ብለው መልእክተኛ ለሰላት ወሰላም ተናገሩ ማለት ነው።

ነው ቤተሰቦቻችንም ልናስጠነቅቅ ይገባል። ልጆቻችንን ማንኛውንም ነገር ልንመክር ይገባል። ዝሙት የሚባለው ነገር በጣም ከባድ የሆነ አላህ የሚጠላው በጣም አጸያፊ የሆነ ወንጀል ነው። ይኸው ልክ ማነው ያኔ ማነው መልክተኛው አለይሂ ሰላቱ ሰላም በህልማቸው ያሳያቸው ምንድነው የጀሃነም ሰዎች ጀሃነም ላይ ዝሙት ሰሪዎችና የአኒማን ዝሙት ሰዎች መቀመጫቸው ምን እንደሆነ ነው ያሳያቸው። እዛ ቦታ ላይ ማ ልክ ዝሙት የሚሰሩ ሰዎች ዱኒያ ላይ ዝሙት ሲሰሩ የነበሩ ሴቶችና ወንዶች፣ ሴተኛ ዳሪ ወንደኛ ዳሪ እንደሚባለው ማለት ነው ል አሁን ባለንበት ሰዓት ማለት ነው። እንደዚህ አይነት እንስራ የሚሰሩ ሰዎች ዝሙትን የሚሰሩ ሴቶች ማለት ነው። አራ ላይ መቀመጫቸውም እንዛ ላይ ማለት ነው ላይ ማ ነው ሆነው ማ እየተቃጠሉ ይኖራሉ ማ ከፍ እያደረጉ